አሰላሙ አለይኩም ወራህመቱላሂ ወበረካቱ ድና ይተከብራችሁ ቻናሌ ተከታታዮች እንዴት ናችሁ ከኔ ጋር አልহামዱሊላሂ ረቢል ዓለሚን እስኪ ነህታችን አንድ ጊዜ ማሻላ በጣም ነው ደስ ያለኝ ማለት ነው በነገራችን ላይ ከዚህ በፊት ያው ሼር ስለሆነች ዩቱብ ላይ በጣም ነበር ማያት የብዙ አይነት ምግቦችን ትሰራለች ብዙ ሀገራት ለየሀገራቱ ለእያንዳንዱ ሀገራት ምግባቸውን ሰርታ ደግሞ ባንዲራቸውን ታደርግበታለች እና የኢትዮጵያን ምግብም ሰርታ የኢትዮጵያን ባንዲራ አድርጋ ነበር ከዚህ በፊት እና በጣም ነበረ ደስ ያለኝ እና በጣም ጎበዝ ታዋቂ ሼፍ ናት ማለት ነው። አብሄር ናት ሊብናናዊ ዜጋ ነው ያለ። ባኖሳዊቷ ተጽዕኖ ፈጣሪ መህሯን ቁርአን አደረገች። በርካቶች የሚከታተሏት አ ሊባኖሳዊቷ የማዕበራዊ ሚዲያ ኢንፍሉንሰር እንዲሁም ሼፍ የሆነችው አቢር አልሰጊር ሰሞኑን ወደ ትዳር ገብታል። ጥሎሿን ወይም መህሯን ደግሞ ከማንኛውም ወርቅና ገንዘብ የበለጠ ውድና የተዋበ የሆነውን የጌታችን የአላህ ስብሐኑ ታላቅ ቃል የሆነውን ቁርአን ማድረጓት ሰምቷል። በሚገርም ሁኔታ በቲክቶክ 29 ሚሊዮን ተከታይ ያላት ይቺ እህት እጅግ ኢስላማዊ አደብ በተሞላበት ሁኔታ ሰርጓን አከናውናለች። ይህም የብዙዎችን ትኩረት እንዲስብ ሆኖ አግራሞት ፈጥረዋል። ስንት ማሻላ የሚባል ነገር እያለ እናንተ ማሻላ የምትሉበትን ቦታ በጣም ይገርመኛል። እና በቅ ተገላልጠው ወንድና ሴት እንደዚህ እየተሻሹ ስብሐናላ ወላሂ በቃ የኢስላምን ስሙን አጥፍተው ሶሻል ሚዲያውን እንትን እያሉ እናንተ ሄዳችሁ ማሻላይ፣ እናንተ ፍቅር ማሻላይን ስትሉ በጣም ነው የሚገርመኝ ማለት ነው። ብዙዎቹ በሄዳችሁ ብታያቸው ብዙዎቹ ሙስሊሞች ናቸው። ወላሂ እንደዚህ አይነት ፈሳድ እንዲስፋፋ እንትን የሚሰጡት ማለት ነው፣ ትብብራቸውን የሚሰጡት በቃ እንደዚህ አይነት መጥፎ ነገር እንዲስፋፋ የሚያደርጉት የእኛው ሙስሊሞች እህቶቻችን የመዳም ቅመሞች ማለት ነው፣ እንደዚህ አይነቱን ነገር ወለ እኔ አንድ ስተት ብሳሳት ወይ እኔ ምሳሌ አሁን የሆነ ነገር በቃ ወይ ከቃላቴ ወይ የሆነ ነገር አንድ ሙስሊም ወንድም ሆነ ሴት ቢሳሳት ማለት ነው፣ ለማሸማቀቅ ያለን ነገር እኔ እንጃ። አንድ ስተት ብሳሳት አሁን እኔ መተው ኮሜንት ላይ የሚጽፉት ያ ስብሓን አላ ወላሂ፣ እኛ መቼ በአንድ ጊዜ አውቀንበት ስለ ሶሻል ሚዲያ አውቀንበት ነው የገባ ነው እና ነው እንጂ የምንችለው ሁሉን ነገር፣ ትንሽ ስህተት ካገኛችሁ በቃ መታችሁ። ኒቃብሻ አልተስተካከለም፣ እንደዚህ ብለዋል፣ እንደዚህ ብለዋል፣ ሶሻል ሚዲያ ያልተፈቀደም እንዲህ ያላለም በቃ መታችሁ። በቃ ኡስታዝ ነን ትላላችሁ፣ ግን እስኪ ሌላውን ተቃውሙ፣ ዝሙትን የሚያስፋፉትን በቃ እንደዚህ ፍቅረኛ ፍቅረኛ አይነሽ። ወይኔ፣ በጣም ነው ያዘንኩት። አውዝ ቢላ የሚሸጠው አሯጅም ደግሞ ከወንድም ወንድ በጣም የሚያስፈራራ የሱሰኛ በቃ የእንትን ባህሪ፣ የጋጠ ወጥ ባህሪ፣ በቃ የሰከረ ምናምን አይነት ባህሪ እንደዚህ አይነት ነገር። ወላይ ባታስመስል በጣም አሪፍ ነበረ። ህዝቡ በቃ ይሄ ነገር ሀላል ነው እንዴ እያለ ነው የሚከተለው ወላሂ በጣም ነው እኔ ግራ የገባኝ ማለት ነው። እና ውዱችዬ እንደዚህ አይነት ነገሮችን ከምታስፋፉ ይልቅን ይልቅን ጥሩ ነገሮችን ኸይር ነገሮችን ብትገድፉ ይሻላል። አሁን እኔ የተናገርኩትን ነገር ሚኮን ሞልቷል፣ ኮመንት ላይ ታገኙታላችሁ። አሁን ይሄንን እንደዚህ አይነት ነገር መጥፎ ነው፣ መከላከል አለብን፣ ይህን ነገር ማውገዝ አለብን ብሎ ሰው ሙስሊም ሆነች ሙስሊም ሴት ሆነ ወንድ ሲናገር ይሄን ነገር ሲያወግዝ ማለት ነው። ወላህ የእናንተ ስራ ምንድን ነው? ሀሜት ነው። እናንተም እኮ እያማችሁ ነው ምናምን። በአደባባይ ሀሜት የሚባል ነገር አለ እንዴ? ይሄ ቪዲዮ እኮ ያም ያም ያም ሲሰራው በቃ እነዛ ሰዎች ይሄ ነገር መጥፎ ነው ማለት ነው ብለው ከስራቸው እንዲታቀቡ ያደርጋቸዋል እንጂ ይሄ ነገር ሀሜት የሚባል ነገር አይደለም። ይሄ በሪአክሽን መልኩ የሌላን ሰው ቪዲዮ ሰርቶ ያ ነገር ትክክል እንዳልሆነ መናገር እኮ ይሄ ሀሜት አይደለም። ማንም ሰው እያየው ስለሆነ በአደባባይ ሀሜት የለም። እሺ ውዶች፣ ይሄና በጣም እየገረመኝ ነው አንዳንድ ጊዜ እና፣ እንግዲህ እህታችን አላህ ይመልሳት። ሙስሊም በመሆኗ ብቻ ለእሷ ዱአ ልናደርግላት ይገባል። አላህ ሂዲያ እንዲሰጣት ወደ ቀጥተኛው መንገድ እንድትገባ በቃ ሲጀመር ምንም ስራዋ ሁሉ የካፌር ስራ ነው እንጂ የምትሰራው የሙስሊም ስራ አይደለም እየሰራች ያለችው። ከዚህ በፊትም እንደውም ሰደ ምንድን ነው ከፈረሽ ተብሎ በሶሻል ሚዲያ እንዳለ እየተለቀቀ ነበር። ያ ከምን የተነሳ ነው? የክርስቲያኖቹን እንትን ለብሳ፣ አንቺም በሃይማኖት ሽ እኔም በሃይማኖት የሚለውን ዘፈን የቴዲ አፍሮን እንትን እያለች ከዛ ከወንዱ ጋር ውዱ እያደረገ ሁሉ ምናምን ታስተወዋለች። ከዛ ይዘው ወደ ቤተ ክርስቲያን ምናምን እንደዚህ ትሄዳለች፣ ያን ነጠላ ምናምን ለብሳ ማለት ነው። እና ይሄ ምን ያመለክታል? እስኪ በጣም ነው የሚያስጠላ። ሲጀመር ሙስሊም ከካፊር ጋር ባልና ሚስት ሆኖ መኖር አይችልም። በጣም ብዙ እህቶች አሉ እንደዚህ፣ እንደውም እንሰልማለን፣ ወንዱ እሰልማለሁ ብሏት ያገባታል ሴቷን። ከዛ ከወለዱ በኋላ ነገሮች ይቀየራሉ። ገብታችኋል? እና ከተጋባችሁ በኋላ ሴቶች ብዙም ስልጣን ስለማይኖር መጀመሪያ ይሰልማል ብላችሁ አግብታችሁ እንደገና መጨረሻ ላይ እናንተም ወደ ክርስቲናው የምትጠመጠሙበት ሰዓት አለ። እና እንደዚህ አይነት ነገር በጣም ከባድ ነው። ሲጀመር እሱ እውነት ሙእሚን ሆኖ ወደ እስልምናው ካልገባ በስተቀር ማግባት አይቻልም። ሴቷም እንደዚሁ ካላመነች በስተቀር ኒካ ማስራ አይቻልም እሷም እና እንዴት ነው በሃይማኖትህ አንተም እኔ በሃይማኖት የተባብሉ ሰው መኖር የሚችለው ይሄ የማይቻል ነገር ነው እና እንደዚህ አይነቱን ነገር ማውገዝ አለብን ሁላችንም ደግሞ ሂደን እየተከታተልን ሙስሊም ሁነው አሁን ሴትና ወንድ ሁነው ይመጣሉ አሁን ምሳሌ እንደነ ኢክራም እንደነ ፈኪሃ እንደነ ማነው ስሙ አሁን ደግሞ እና አዲያና ሚፍታህ ማለት ነው እኔ ግን አንዳንድ ጊዜ ጠረጥራለሁኝ ስለ እነሱ ምናልባትም ተጋብተው የሆነ በቃ ለድራማ ይሆናል እንደዛ የሚሰሩት ብዬ አስባለሁ። ለምን ይሄን ያክል ርቀት ሂዶ ሴት ልጅ ጋር መተቃቀፍ መተሻሸት፣ ምናምን የሚባል ነገር ሙስሊም ሆኖ ከአንድ እስላም የማይጠበቅ ነገር ነው። እና እንደዛ ስለሆነ ምናልባትም ተጋብተው ይሆናል ብዬ አስባለሁኝ። ይህን ያህል ርቀው እንደዚህ ድንበር የሚያልፉ አይመስለኝም እና ብቻ ሁለ ለሁላችንም አላህ ሂዳያ ይስጠን። ዱአ አድርጉ። ለዛሬ ያለኝ ቪዲዮ ይህንን ይመስል ነበር። ላይክ ሸር፣ ሰብስክራይብ ማድረጋችሁን አትርሱ። በቀጣይ ቪዲዮ ተመልሼ እስከምመጣ አላህ ሰላማችሁን ብዝት ያደርግልኝ፣ ሀገራችንም ሰላም ያደርግልን። አሰላሙ አለይኩም ወረህመቱላሂ ወበረካቱ